ወመንፈስ ቅዱስ አህዱ አምላክ አሜን። ዛሬ የምናየው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደስ ገብቶ ለሊቃ ካህናቱ ምንድን ያስተማረው የሚለው እናያለን። ወቤተ መቅደስ እንዘይምሄር ከቤተ መቅደስ ገብቶ ሲያስተምር፣ ወመጽዋቤው ሊቃነ ካህናት ሊቃነ ካህናት ሹማምንቱ መጥተው ከምድራውያን ነገሥታት ከሌዋውያን ካህናት ወገን አይደለህም ገበያ የምትፈታ ማን አስተናብቶ ነው አሉት። ወመኑ ወሀበከ ዘንተ ስልጣን ማን አሰልጥኖህ ነው፣ ማን ስልጣን ሰጥቶህ ነው አሉት። በዚህ ሰዓት ጌታችን እንዲህ አላቸው። አውሥአ እግዚእ ኢየሱስ ወይቤሎሙ እስእለክሙ አነሂ አሐተ ቃለ እኔም አንዲት ነገር እጠይቃችኋለሁ አላቸው። ወእመ ከመ ነገርክሙኒ አነሂ አየድአክሙ በአይ ስልጣን እገብር ዘንተ የነገራችሁ እንደሆነ እኔም ገበያውን በማንም በማን ስልጣን እንደፈታሁት ነግራችኋለሁ። ምን ነው ቢጠይቁት መመለስ ነው እንጂ መልሶ መጠየቅ ይገባልን? ቢሉ ምሳሌ በግን ጠይቋቸው ሳይመልሱለት ቀርተው ነበርና አንድም ይህ ጥያቄ እንደ ምላሽ ያለነውና ሲል ወይቤሎሙ ጥምቀቱ ለዮሐንስ እምአይቴ ውእቱ የዮሐንስ ትምህርቱ ከወዴት የተገኘ ነው አላቸው። በድጋሚ እምሰማይኑ ወሚም እምሰብ አላቸው ከእግዚአብሔር የተገኘ ነውን ወይስ ከሰው ነው አላቸው። በዚህ ሰዓት ወሐለዩ በበይናቲሆሙ ወይቤሉ እመ ንብሎ እምሰማይ ይብለን በእፎኬ ዘይ አመን ክምዋ እርስ በራሳቸው አሰቡ፣ እንዲህ አሉ ከእግዚአብሔር የተገኘ ነው ብንለው እንደምን ያላመናችሁበት ይለናል። ወእመሂ ንብሎ እምሰብ ንፈርህበውም ለህዝብ ከሰው የተገኘ ነው ብንለው ህዝቡን እንፈራ። እስመከመ ነቢይ ይሬእይዎ ለዮሐንስ በእነርሱ ዘንድ ዮሐንስን እንደ አባት ያከብሩት፣ እንደ መምህር ይፈሩት ነበር ነው ዋው ወደ እግዚአብሔር ኢየሱስ ወይ ቤልዎ ይነአምር እነርሱም መልሰው አናውቅም አሉት። ወይ ቤሎ ሙእቱኒ አንይ ይያይዳክሙ በአይ ሥልጣን እገብር ዘንተ እኔም በማንም በማስልጣን ገበያውን ገባያውን እንደፈታሁት አልነግራችሁም አላቸው። ማላቸው ከዚህ በኋላ በምሳሌ ስለ ሁለቱ ወንድማማቾች አስተማረ። ወምንተ ትብሉ አሃዱ ብእሲ ቦቱ ክሌቱ ደቂቃው ሁለት ልጆች ያሉት ሰው ቢኖር ምን ትፈርዳላችሁ አላቸው። ወይ ቤሎ ለቀዳማዊ ወልድ የሁር ተቀነዮ ሙስታጸደ ወይኔ ታላቅ ልጁን ሂድ ወይኔን ኮትኩት ጠብቅ አለው። ዋውሳ ወይቤ ኦሆ ጊዜ ወይ ሆረ እሺ ብሎ ሳይሄድ ቀረ። ወለ ካልኡኒ ዘይን ሲቤሎ ከማሆ ታናሽ ልጁንም ሂድ ወይኔን ኮትኩት ጠብቅ አለው። ዋው ሳው ይብየ እንብየ አይሆንም አለው። ወም ድኅረዝ ነሳው ሆረ ከዚህ በኋላ አባቴ ያዘዘኝን አይሆንም ብዬ አሳዘንኩት ብሎ ተጸጽቶ ሄደ። በዚህ ሰዓት ጌታችን መኑ እንከ እምክሌሆሙ ዘገብረ ፈቃደ አቡሁ እሺ ብሎ ሳይር ከቀረውና፣ አይሆንም ካለ በኋላ አባቴ ያዘዘኝን አይሆንም ብዬ አሳዘንኩት ብሎ ተጸጽቶ ከሄደው ከነዚህ ከሁለቱ የአባቱን ፈቃድ የፈጸመው የትኛው ነው አላቸው። ሊቀረን ካይናትን በይሳት ወይ የልው ወደ ሀራዊ ታላቁማ ዘበተበት እንጂ መቼ ሄደ ታናሹ ነዋ አሉት። አተታ በታላቅ ልጅ የተመሰሉ ጸሀፍት ፈሪሳውያን በታናሽ ልጅ የተመሰሉ አጣን መጸባሃን ናቸው። ታላቅ ልጅ ታላቁ ልጅ እሺ ብሎ ሳይሄድ እንደቀረ ጸሀፍት ፈሪሳውያንም አስርቱ ቃላትን ይዘው በወንጌል አላመኑም ና ታናሹ ልጅ አይሆንም ካለ በኋላ አባቴ ያዝዘኝን አይሆንም ብዬ አሳዘንኩት ብሎ ተጸጽቶ እንደሄደ ኀጣን መጸባሃንም ሕጉን ካፈረሱ በኋላ በወንጌል አምነዋልና ከዚህ በኋላ ጌታችን እንዲህ አላቸው ወይቤሎሙ እግዚእ ኢየሱስ አማን እብለክሙ ከመሃጣን ወመጸባህን ወዘማውያን ይቀድሙክሙ ውስተ መንግሥተ እግዚአብሔር ሀጣን መጸባህን ቀድመዋችሁ መንግሥተ ሰማያት ይገባሉ ብዬ እንዲገቡ በእውነት ነግራችኋለሁ አላቸው መግባትስ እንኳን እንኳንስ መግባት ያምናሉ እንዴ ቢሉ ቢያምኑ የሚገቡ ስለሆነ እስመ መጽአ ኀቤክሙ ዮሐንስ በፍኖተ ጽድቅ ወኢአመንክምዎ ዮሐንስ ወንጌልን ሲያስተምራችሁ አልተቀበላችሁትምና ወመጸባህንሰ ወዘማውያን አምኑዎ ሀጣን መጸባህን ግን ተቀብለው ተቀብለው አምነውበታልና ይቀድሙ ክሙ አላቸው ወአንትሙሰ ርኢክሙ ወኢይነሳሕ ክሙ፣ ጥቀ እናንተ ግን አይታችሁ አላመናችሁበትም አላመናችሁበትም። ማለት ከዚህ ቀጥሎ ጌታችን በሌላ ምሳሌ በአጸደ ወይንን መስሎ አስተማራቸው። ወይ ቤሎሙ ካሌተ ምሳሌ ስሙ ሌላ ምሳሌ አንድም ሁለተኛ ምሳሌ ስሙ አላቸው። ብሲ ባለቤት ተክል አጸደ ወይን ባለቤት ወይንን ተከል አጸደ ወይን ሀረገ ወይን ጉንደ ወይን ምንዳደ ወይን ይላል አጸደ ወይን አፍለስከ እምግብጽ እንዲል ወገብረሎቱ ጸቆን አጥር አጠረለት ቅጥር ቀጠረለት ወከሬ ውስቴቱ ምክያደ የዘቢ ማስጫ ወድማ አበጀለት። ውሃ ነጽ ማይፈደ ግንብ ሰራለት። ወሴመ ሎቱ አቀብተ ወነገደ ጠባቆች ሹሞለት ሄደ። ወአመ በፃ ጊዜ ፍሬው ፈነወ አግብርቲሁ ሀብ አቀብት ፍሬው የሚለቀምበት ጊዜ በደረሰ ጊዜ ብላቴኖቹን ወደ ጠባቆች ላከ። ከመያምጹ ሎቱ ፍሬወይኑ ፍሬውን ለቅማችሁ አምጡልኝ ብሎ ላከ። ዋሀዝዎም እሉ አቀብት ለአግብርቲሁ ጠባቆቹ ግን ብላቴኖቹን ይዘው ቦ ዘቀሰፉ የገረፉት አለ። ወቦ ዘቀተሉ የገደሉትም አለ። ወቦ ዘወገሩ በድንጋይ መትተው የገደሉት አለ። ወምዝ ፈነው ካልአነ አግብርተ እለይበዝሁ ቀደም ከዚህ በኋላ ከፊተኞቹ የሚበዙ ሌሎችን ላከ። ወኪያሆሙኒ ከማሆሙ ረሰይዎሙ እነሱንም እንደዚያው አደረጓቸው። ወደ ረፈነ አብሆም ወልዶ ከሁሉ በኋላ ልጁን ላከ። እንዘይል ያፍረው ለወልደ የሰ ልጄንስ ሲሆን ያከብሩታል ያለዚያ ይፈሩታል ብሎ ወሶ በረይ ወሉ አቀብት ለወልዱ ለወሉ ይቤሉ ይቤሉ በበይናቲሆሙ ነዋ ዝ ውእቱ ወራሲሁ ንዑ ንቅትሎ ወንርከብ ርስቶ ጠባቆቹ ልጁን ባዩት ጊዜ ርስቱ ጉልቱ ይገባኛል የሚል ይህ ነውና ኑ እርሱን ገድለን ርስቱን ጉልቱን ገንዘብ እናደርግ ተባባሉ። ወነስእዎ ዋውፅእዎ አፋ ማጸደ ወይን ወቀተልዎ የሰው ደም ተክል ያደርቃልና ከወይኑ ቦታ ባፋ አውጥተው ገደሉት። ወአመበፃ ባለ አጸደ ወይን ምን ተእንከ የደስ ሲወም ለያሉ አቀብት አላቸው ባለቤት በመጣ ጊዜ እኒህን ጠባቆች ምን ያደርጋቸዋል ብሎ ጠየቃቸው። ወይቤልዎ በእኪት ይቀትሎ ሙ ለእኩያን በእነርሱ እንደመሰለባቸው ያላወቁ ክፉዎችን ይፈርዱ ያጠፋቸዋል፣ አሉ። በእነርሱ እንደመሰለባቸው ያወቁ ግን ምንም አያደርጋቸው፣ አሉ። ወይኑ ይህ ይሁ ለካላን አቅብት ወይኑንም ለሌሎቹ ጠባቆች ይሰጣል። ለእለይ ውህብ ወፍሬሁ በበጊዜሁ በየጊዜው ፍሬውን ለሚሰጡት በአመት ሶስት ጊዜ የሚያፈራው ወይን አለና በበአግባሊሁ ወበባሪያሁ ይላል በየዘለላው በየመልኩ ቀይ፣ ነጭ፣ ጥቁር የሚያፈራ አለና። አንድም ብእሴ ባለቤት አለ አምሳ ያለማት ፈጣሪ አለማት እግዚአብሔር አብ ኦሪትን ሰራ ሲል ወገብረ ብሎ በኦሪት ረዴት አደረገ ሲል ዋክሬ ውሃ ነጽ ቤተ መቅደስን ሰራ። አንድም ውሃ ክሬ ልቦናን ውሃ ነጽ ተልሎተ ትንቢትን ፈጠረ። አንድም ብእሴ ባለቤት አለ ወንጌልን ውስጥ ለውስጥ ሲናገራት መጥቷል ብሎ አምጻ ያለማት ፈጣሪ አለማት እግዚአብሔር ብሎ እግዚአብሔር አብ ቢሉ በልጁ ህልው ሆኖ ወንጌልን ሰራ ለማለት። አምጻ ያለማት ፈጣሪ ያለማት እግዚአብሔር ወልድ ቢሉ ሰው ሆኖ ወንጌልን ሰራ ለማለት። ወአገረ ወገብረ በወንጌል ልጅነት እንዲገኝ አደረገ ወአክሬ ንዋይ ቅዱሳትን ወአነጸ ቤተ ክርስቲያንን ሰራ ሲል አንድም ወአክሬ ስፋ አይምሮን ወአነጸ ተልሎተ ሃይማኖትን ሰጠ። ወሴመ ህግ ጠባቆችን ሾመለት ሾሞለት ሄደ። ወአመበፃ ህጉ የሚጠበቅበት ጊዜ በሚጠበቅበት ጊዜ በደረሰ ቀን አበይት ነቢያትን በመምህርነት ወደ ቤተ እስራኤል ላከ ሲል ከመያምፅው ህጉን ያስተምሩለት ዘንድ ወአሃዝ ወሙ ህግ መጠበቅ የሚገባቸው ህዝቡ አበይት ነቢያትን ይዘው ወቦ ዘቀሰፉ የገረፉት አለ። አሞፅን ሳያጤ በለስ ብለው ወቦ ዘቀተሉ የገደሉት አለ። ኢሳይያስን በኩላብ ሰቅለው በመጋዝ ተርትረው እነ ዘካርያስን እነ ዮሐንስን በሰይፍ ቆርጠው ወቦ ዘወገሩ በድንጋይ ደብድበው የገደሉት አለ ሲል እነ ኤርምያስን የገደሉ አሉ ሲል። ወምዝህ ፈኖ ከዚህ በኋላ ከአበይት ነቢያት የሚበዙ ደቂቀ ነቢያትን ላከ። ወይቂያው ሙኒ እነርሱንም እንደዚያው አደረጓቸው። ወድኅረ ፈነወ ከሁሉ በኋላ ልጅን ሲሆን ያከብሩታል፣ ያለዚያ ይፈሩታል ብሎ ልጁን በስጋ ላከ። ወሶበ ርእይዎ አይሁድ ሰው ሆኖ ሲያስተምር ባዩት ጊዜ የመምህርነት ባለቤት ይህ ነው፣ ኑ እርሱን ገድለን መምህርነቱን ገንዘብ እናደርግ አሉ። ወነስእው አጸድ ኢየሩሳሌም ወይን ህግ ህግ ከሚጠበቅበት ከኢየሩሳሌም አንድም አጸድ ልቦና ወይን ህግ ህግ መጠበቅ ከሚገባው ከልቦናቸው በአፋ አውጥተው ገደሉት ሲል፣ ዋመ መጻ አምጻ የዓለማት ፈጣሪ የዓለማት እግዚአብሔር ወልድ በመጣ ጊዜ ምን ተይረሰይ ክሙ ሲል ነው ምን ያደርጋቸዋል ያላቸው። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልውል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባት። አሜን